በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች ሁላችሁም በእያላችሁበት ጽንፈ ምድር እንደምናላችሁ አላችሁ? እንደምን ካረማችሁ? እንደ እግዚአብሔር መልካም ፈቃድ ተከታታይ የሐዲስ ኪዳንን ትምህርት ነው እየተማርድ ያለ ነው። በማርቆስ ወንጌል ምዕራፍ ስድስትን ዛሬ እንመለከታለን። የማርቆስ ወንጌል ምዕራፍ ስድስት ምን ይላል? ስለ ምን ይናገራል? በውስጡ ምን ምን ታሪክ አለው? እኛስ ከዚህ ታሪክ ምን እንማራለን የሚለውን ነገር እናያለን። እንግዲህ በማቴዎስ ወንጌል ምዕራፍ ስድስት እንዲህ ብሎ እንዲህ በማለት ይጀምራል። ዘከመ ሰበከ ጊዜ ኢየሱስ በናዝሬት ይላል። በናዝሬት ሀገር መስበኩን ነው። ናዝሬት ማን ነው? ወደፊት እንመጣበታለን። ለየት ያለም ታሪክ አለው። ወፂኦ እምህየ ቦአ ሀገሮ ወተለውዎ አርዳኢሁ ጌታችን ኢየሱስ ክርስቶስ ከዚያም በኋላ ከዚያ ከምኵራብ ወጥቶ ወደ ሀገሩ ወደ ናዝሬት ሄደ። ብዙ ጊዜ መጽሐፍ ቅዱስ የእግዚአብሔር ሀገር የሚለው ሀገሩ የሚለው ኢየሱስ ክርስቶስን የኢየሱስ ክርስቶስ ሀገር ተብሎ በሐዲስ ኪዳን ብዙ ጊዜ የሚጠቀሰው ናዝሬት የሚባለው ሀገር ነው። በገሊላ ሀገር በናዝሬት ከተማ በቤተልሔም ሰፈር ተወልዶ እንዳደገ ይታወቃል። በአንጻሩም እንደገና ደግሞ በዚያው ወደ ዮርዳኖስ ሲዶ በይሁዳ ምድረ በዳ በዮርዳኖስ ባህር እንደተጠመቀ ይታወቃል። ከተጠመቀም በኋላ ተመልሶ እየተመላለሰ በዚ አካባቢ ወንጌል እንደሰበከ እንዲያስተማረ ይታወቃል። ወንጌል መስበክ ብቻ አይደለም። ተጠምቆ ገዳመ ቆሮንቶስ ተስ ገብቶ አርባ መዓልት አርባ ሌሊት ከጾመ በኋላ ወደ ዮርዳኖስ መቶ፣ ከዮርዳኖስ በኋላ እንደገና ጉዞውን ያደረገው ሰርግ ተጠርቶ ወደ ቃና ዘገሊላ እንደሆነ በገሊላ ሀገር በቃና ሰፈር በገሊላ ሀገር በናዝሬት ከተማ ሰፈራ በቤተልሔም ሰፈር በቤተልሔም መወለዱ በዚያው በቃናዘ ገሊላ እንደገና ነ ናዝሬት የሚባሉት በገሊላ አውራጃ ያሉ አካባቢዎች ጌታችን ከጽንሰት እስከ ልደት ድረስ በዚያው የተገኘ እንደገና ተጠምቆ በኋላ ታምር ያደረገው የመጀመሪያው ድንቅ ስራውን ታምሩን ያደረገው ቃናዘ ገሊላ በዚያው በናዝሬት ከተማ ነው። ስለዚህ አጠቃላይ ናዝሬት ማን ነው ከተባለ ኢየሱስ ክርስቶስ ማንነቱ የተገለጠው ሰው ሆኖ ተወልዶ የታየበት ቁሞ በኪደት እግር ዓለምን እየቀደሰ ያስተማረበት ድጉ እየፈወሰበት ለምጽ ያነጻበት እ ያበራበት ናዝሬት ነው ማለት ነው። ናዝሬት ቀድሞ መጥፎ ስም ነበራት። የቀጥቃጮች የአመፀኞች፣ የበደለኞች፣ የሽፍታዎች፣ የዘራፊዎች፣ የቀማኞች፣ የወንበዴዎች ሀገር ተብላ ትታወቃለች። ነገር ግን ይህ ሁሉ ስነ ምግባር ውድቀት ባለባት ከተማ ደግሞ የስነ ምግባር ሁሉ ባለቤት ምንጩ ራሱ ባለቤቱ ሰጭናነሽ የሌለው የሁሉ ባለቤት የፍቅር አባት የርኅራኄ የቸርነት ለጋሽ የሆነው አምላካችን መድኃኒታችን ክርስቶስ የተወለደባትና ታሪኳንም የቀየረላት ሀገር ናዝሬት ናት። ስለዚህ ከዚያ ከምኩራብ ከወጣ በኋላ ወፅኦ ምየቧ ሀገሩ ወተለው አርዳኢሁ ወደ ናዝሬት ወደ ሀገሩ መጣ፣ ወደ ተወለደበት ማለት ነው። ወበሰንበት ማሕረውም በምኩራብ ወብዙሃን ያጸምዕዎ ወበሰንበት ያስተምር ነበረ። ብዙዎቹን ያደንቁት ነበረ፣ ያዳምጡት ነበር፣ ያነክር ያዳምጡትም ነበረ። ማዳመጥ ብቻ አይደለም፣ ትምህርቱን ያደንቁ ነበረ። እንዘ ይብሉ ማይቴ ልወቱ ዝንቱ ሁሉ፣ ይህ ሁሉ ከየት የመጣ ነው? ወምንትኑ ዛቴ ጥበብ እንተተውሂበት ሎቱ ይህንን ያክል የረቀቀ ጥበብስ የሚሰብከው የሚናገረው ነገር የተለየ ነው። ያነክሩ ነው ያደንቁለ ነበርና፣ ምንድን ነው ይህ ሁሉ ጥበብ የተሰጠው ከየት ነው እያሉ ያደንቁ ነበረ። ወዝኒ ሀይን ዘይት ገበር በእደሁ ምክንያቱም ሰዎች ገና በእውቀት በአይምሮ አላደጉምና እሱን እንደ ሰው እየተመለከቱት እንደ ነቢይ እንደ ሐዋርያ እየተመለከቱት ስለነበረ፣ በዚያ ደረጃ ላይ ሰዎች ስለተመለከቱ ሲያዩት ግን ከነቢይና ከሐዋርያነት በላይ የእነሱ ፈጣሪ መሆኑን አልተረዱትም። የህግጋት ሁሉ ባለቤት መሆኑን አልተረዱትም። ሲያስተምር ግን ይረቅባቸው ነበርና ከነቢያት በላይ ረቆ ይታይ በክን በሚስጥር ክንፍ ይበር ስለነበረ አልተረዱትም ነበር። አምላክነቱን ግን ያደንቁት ነበረ። አኮኑ ዝንቱ ወልዱ ለጸራቢ እነሱም ደግሞ ያው የሚያውቁት በሀገሩ በናዝሬት በዚያው ተወልዶ እንዲያደገ ያውቁታል። በናዝሬት ገሊላ ጌታችን ኢየሱስ ክርስቶስ በናዝሬት ከተማ ተወልዶ አደገ ስንል በዮሴፍ ቤት እንደተወለደ እንዲያደገ ይታወቃል። ዮሴፍ ማን ነው ከተባለ እመቤታችን ወላዲተ አምላክ ድንግል ማርያም እንዲጠብቃት እንዲያገለግላት እንዲላላካት በመላኩ በቅዱስ ገብርኤል ተነግሮት በማቴዎስ ወንጌል ምዕራፍ አንድ ቁጥር ሃያ አንድ ጀምሮ እንደምንመለከተው እንካ ጠብቅ፣ በመንፈስ ቅዱስ ግብር ጸንሳለች። የተጸነሰው አማኑኤል በነቢይ ድገለጻ፣ በመላኩ ገለጻ ኢየሱስ ይባላል፣ ህዝቡን ከኃጢአታቸው የሚያድን ተብሎ ጠብቅ ተብሎ ዮሴፍ ተረክቦ ወስዷል። ከመልአክ ተነግሮት በዚያ መሰረት በዮሴፍ ቤት ስላደገ እነሱ አሁንም በሰዎች ሊና ያወቁት የተረዱት የማርያም ልጅ አይደለምን? በዚያው በእኛው ሰፈር በናዝሬት ቤተልሔም ተወልዶ ያደገ የጸራቢው የዮሴፍ ልጅ

በዮሴፍ ቤት አድጓልና ሰዎች በዚያ ልክ ተረድተውታል። ዮሴፍን የፈጠረ ዮሴፍ አምላክ ዮሴፍን እንደገና እናቱ ድንግል ማርያምን እንዲጠብቅ እሱንም ሕፃኑን ኢየሱስ ክርስቶስን ሕፃኑ ነው በሥጋ ሲመጣ እንዲያገለግለው የእሱ ፈጣሪ አስገኝ መሆኑን ሰዎች ያልተረዱትም ነበርና ዮሴፍ ጠራቢው ልጅ ይሉት ነበረ። ወልደ ማርያም፣ የማርያም ልጅ ዋሃው አይቆ ያዕቆብ ወዮሳ ወይሁዳ ወስምዖን እነህ የዮሴፍ ልጆች ናቸውና እዚው ስላደገ የነሱ ወንድሞቹ እነሱ አባቱ ዮሴፍ እናቱ ማርያም ይባላሉ ብለው በዚህ ደረጃ በዚያው በሰውኛ በደካማ አቅማቸው ዮሴፍ ልጅ ብለውታል። ክብር ይግባውና ወልደ እግዚአብሔር ወልደ አብ ወልደ ማርያም በተዋህዶ እየከበረ የዓለም መድኃኒት መሆኑን አልተረዱም። በዚህ ልክ ገልጸውታል። ዋአኮኖ ሀት ሆኑ ህቶቹም ሀለዋዜ በዚህ አሉ ሀቤንም ወትሐቁ በዚህም ተሰናከሉ። በእንቲያሁ ወይቤሎም ኢየሱስ የኮነ ምኑነ ነቢይ ዘንበለ በሀገሩ በቤቱም ወበሃበ አዝማዲሁም በዘመዶቹ በስተቀር ካልሆነ በስተቀር ነቢይ የተናቀ አይደለም። በማቴዎስ ላይ ነቢይ በሀገሩ አይከበርም ብሎ ገልጾታል። ነቢይ የሚናቀው በሀገሩ በተለይም ደግሞ በቤተሰቡ በዘመዶቹ ነው ብሎ በእነሱ ዘንድ ክብር አለማግኘቱን ይህንን ገልጾ ጌታችን ማስተማሩ ወይ ገብረ ኃይለ በህየ ዘንበለ ህዳጣን ድውያን እለ አንበረ ደሁድ ቤሆሙ ዋህየወሙ የተወሰኑ ህመምተኞች ድውያ ነል በእነሱ ላይ እጁን አስቀምጦ እነኛን ከመፈወስ ያለፈ ብዙ ታምር አላደረገም። በዚያ በናዝሬትም ብዙ አልተቀመጠም። ዋንከረ የአሚኖቶሙ አለማመናቸውን እንደው አደነቀ። ዋን ሶሶ ውስተ አህጉር ዋዲያ ምንዘይ ሚሄር ከዚያ በኋላ በተለያየ ሰፈር፣ መንደር፣ አካባቢ እየሰበከ እየተመላለሰ ማስተማር ጀመረ። ይህ እስከዚህ ድረስ የመጀመሪያ ዋንቀጽ ይህንን ይነግረናል። ሰዎች በተወለደበት በናዝሬት ገሊላ ጌታችን በመኖሩ ሲኖሩ ከዚያው አብሮ ስላደገ ስላዩት ብቻ ክብር እንዳልሰጡትና ክብር እንዳላገኝ ከዚያም በኋላ ከነሱ ተለይቶ ወደ ሌላው አካባቢ መሄዱን እንደው፣ የተማረም ነቢይም በሀገሩ ክብር የለውም ብሎ እንደውም በሱ ለሌላውም ሁሉ ከአንዱ ቦታ ወደ አንዱ ቦታ ሰው ሂዶ ሲያስተምርና በዚያው በኖረበት ሲያስተምር ብዙም ይህን ያህል ተቀባይነት እንደሌለው አስረግጦ በወንጌል የነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንጻሩ ደግሞ እንደገና የሰው አይምሮ ወረተኛ እንደሆነ፣ አዲስ ፊት እንደሚፈልግ፣ አዲስ ፈላጊ እንደሆነ፣ ምልክት የሚሻም እንደሆነ የሰዎችንም የድክመት የኑሮ ዘይቤ የገለጠበት የወንጌል ክፍል ነው። ሁለተኛውን ስንመለከተው ዘከመ ፈነዎሙ ለሐዋርያት ይስብኩ ነው። ወደ ዓለም ዙረው ዓለምን ዙረው ወንጌል ሊሰብኩ ዘንድ ተከታዮቹ ሐዋርያትን ለወንጌል እንዲያዳረሱ እነሱ መንገዱ ነው። ወፀወሙ ለአስርቱ ወክሌቱ ሐዋርያት ወፈነሙ በበክሌቱ አቡሆሙ ላዕለ አጋንንት እኩያን። ጠራቸውና አስራ ሁለቱ ሐዋርያትን እንግዲህ በሉቃስ ወንጌል ምዕራፍ ዘጠኝም ስንመለከት በማቴዎስ ወንጌል ምዕራፍ አስርም ስንመለከት አሁንም ማርቆስ ደግሞታል። ወንጌላውያን ይተባበራሉ። የወንጌል ሀሳቡ አንድ ስለሆነ በተለያየ ጊዜ፣ በተለያየ ቦታ፣ በተለያየ ቋንቋ፣ በተለያዩ ሊቃውንት አብ ወንጌላውያን ቢጻፍም ሀሳቡ ግን አንድ ለሆነ አስራ ሁለቱ ሐዋርያትን ጠራቸው አዘዛቸው ጣንም ሰጣቸው ድጉ ይፈውሱ ለምጻም ምጽ ጉር አውሩ የሚለውን ነው። ዘዞ ከማዓልቦ ሰንቁ ለፍኖት ስንቅ እንደማያስፈልግ ወይ በትረት እንደማያስፈልግ ዘንበለ በትር ይላል ማርቆስ ግን በትርም እንደማያስፈልግ ማለት ይናገራል። በትራችሁ ምርኩዛችሁ ብትወድቁ ማነሳችሁ እኔ ነኝ ድጋፋችሁ እኔ ነኝ የሚል ነው። ስንቅም አትያዙ እኔ ስሜ ስንቃችሁ ነው። እንደገናም ደግሞ አቅማዳም ከረጢትም አትያዙ ብሎ በዝርዝር ምንም አይነት ነገር ከወንጌል አገልግሎት የሚያደናቅፍ ማንኛውም ስጋዊ ነገር መተው እንዳለባቸው እና ወንጌል በስጋዊ ነገር መቀየር እንዳለባቸው፣ ስንቅ ስለሌለኝ ወንጌል አልሰብክም ማለት እንዳይችሉ አርቆ ማጠር ነው። የሚያሰናክል ስጋዊ ነገር ሁሉ በስጋዊ ምክንያት የወንጌል አገልግሎት እንዳይቋረጥ ህነኝ ሁሉ ምክንያት ከሚያመጡ ነገሮች ራሳቸውን መጠበቅ እንዳለባቸው፣ ጫማም እንደማያስፈልግ ለዚህ ሁሉ እሱ ስለሚሆን እነኝ ስጋዊ ነገሮችን ሁሉ እኛ መንፈሳዊ ስራውን ስንሰራ ለስጋ የሚያስፈልገን ነገር አስቀድሞ ሳይፈጥረን ሁሉን እንደፈጠረን ሁሉ እንደሚያደርግልን አስረግጦ መንገዱ ነው። ዘንበል አሳይን ያለ ጫማ ሚላል በውስተ እገሪሆሙ ሁም ወይ ይልብሱ ክሌ ክዳናተ ሁለት ልብስ እንዳይለብሱ አንድ ልብስ እንደሚበቃቸው። ወይ ቤሮም ቤት ኀበ ቦእክሙ ህየ ንበሩ እስከ አመ ትወፅኡ ህየ በሄዳችሁበት ቤት ሁሉ ለሚቀበላችሁ ቤት በዚህ አደሩ። ወብሔረ ኀበ ተወከፈክሙ በሚቀበሏችሁም ሀገር እንደዚያው። ወይ ሰሙ ክሙ ወፂአክሙ እምህየ ንግፉ ጸበለ ገሪ ክሙ የሚቀበላችሁ ቢኖር አስተምሩ ጥሩ ነው። ነገር ግን ማይቀበላቸው ካለ የእግራችሁን ትቢያ አራግፉ። ከመይኩን ስማ ላይ ሊሆኑ በእነሱ ላይ ምስክር ይሆንባቸው ዘንድ ብትቀበሉም በረከታችን ያድርባችሁ ነበር። ነገር ግን አልተቀበላችሁምና በረከታችን በእናንተ ላይ አድርም፣ የምድር ትቢያችሁን እነሆ ብላ አራግፋችሁ ውጡ ማለት የእኛ አናንተ ምንም እንዲያልወሰድ ከእኛም በረከት ምንም የላችሁም፣ የሚል ትርጓሜ ይሰጣል። አማን ብለክሙ ይረክባ ሳይተ ሰዶም መገሞራ ማለት ደይን እውነት እላቸዋለሁ ከነኝ ሀገሮች ይልቅ ሰዶምና ገሞራ በምጽአት በፍርድ ጊዜ ለነሱ ፍርድ ይቀልላቸዋል ብሎ በብሉይ ኪዳን ከነበሩ አሚፀኞች ሎጥ ተልኮላቸው ሎጥን ያልሰሙ ናቸው። እነኛ ፍጡር ስላልሰሙ ነው። ሎጥ ነው ነቢይ መምህር ሁኖ የተላከው። እኔ ግን ባለቤቱ ራሴ መጠች ያልሰማችሁኝምና፣ ሎጥን ካስተኃቀሩ ካልተቀበሉት ሰዎች ከሰዶምና ገሞራ ይልቅ እኔን ያልተቀበላችሁ በእናንተ ላይ ፍርድ ይጸናባችኋል ብሎ ስለ ፍርድ መጽናት አስተምሯቸዋል ማለት ነው። ይቀጥልና በእንተ ዮሐንስ መጥምቅ ወሄሮድስ ስለ ሄሮድስና ስለ መጥምቅ ዮሐንስ ነው። ወሰማይ ሄሮድስ ንጉሥ እስመ ክሡተ ኮነ ከስሙ ወይቤ ዮሐንስ መጥምቅ ተንሳ ሙታን ወበእንተዝ ይረድ ኃይል ከሙታን ተለይቶ ዮሐንስ መጣን ባለ በሰማይ ጊዜ ሄሮድስ ማለት ዮሐንስ እሱ አስገድሎት ስለ ነበረ አስገድሎት ስለነበረ ጌታችን ኢየሱስ ክርስቶስ ዮሐንስ ሕይወት ሲቆም ወንጌል መቆም ስለሌለበት

ነገርን ያከበረ በሰማሪያ ሶስት ዓመት ከስድስት ወር ሰማይን የዘጋ ነገስታትና ንግስታትን ኤልዛቤል እና ካብን ያንቀጠቀጠ ከሰማይ እሳት አውርዶ ጣዖታትን፣ ጣዖት አምላኪዎችና አስመላኪዎችን ያቃጠለ ያታላቅ ነቢይ ኤልያስ ሳይሆን አይቀርም የሚሏል። ወቦ እለይብሉ ነቢይ ወቱ ሌላም ነቢይ ነ የሚሏል። ወቦ እለይብሉ ከማሃዱም ነቢያት ከነቢያት አንዱም የሚሏሉ። ወሰሚዎች ሮስ ቬ ዮሐንስ ወቱ ዘአን አምተር ኮሮሶ ወቱ ተንሳ ሙታን የለም እኔ ያስገደልኩት ዮሐንስ ከሙታን ተለጊቶ እሱ ተነስቶ ይሆናል ብሎ ሄሮድስ ተናገረ። ስመ ውቱ ሄሮድስ ፈነው ፈኖ አግብርቲ ዋሃዞ ዮሐንስ ሞቁ በእንተ ሄሮዳዳ ብእሲተ ፊልጶስ እሁሁ መኪያ ሐውሰበ የወንድሙን ሚስት የፊልጶስን ሚስት አግብቶ ሄሮዳዳን አግብቶ ስለነበረ ለምን ኢይደልወከ ታውስብ ብእሲተ እሆ ከፊልጶስ የወንድምን የፊልጶስን ሚስት ልታገባ አይገባህም ብሎ ዮሐንስ በመቃወሙ አምተርኩርሶ ራሱን አስቆርጨው ነበር ይላል። ራሱን አስቆርጦ ዮሐንስን አስገድሎ ስለነበረ ከሙታን ተለጊቶ መጥቶ እሱ ሳይሆን አይቀርም ብሎ ዮሐንስ መናገሩን ወይ ፈቅድ ስሞ ሊሰሙ አልወደደም። ወኮነት እለት አመይገብር ሄሮድስ በዓለ እለተ ልደቱ ይላል የተወለደበትን ወይም የተሾመበትን ቀን በሚያከብርበት ጊዜ ሄሮዳዳ ልጅ መታ ሄሮዳዳን ልታገባ ይገባ ብላ ብሎ ከልክሎ ስለነበረ ረሷም ደግሞ የሄሮዳዳ ልጅ በዓለ ሲመቱ ወይም በዓለ ልደቱ መታ በምትዘፍንበት ጊዜ አስደስተው፣ ምን ላድርግልኝ ሲላት፣ መንግስቴን እኮ ሌታ ሰጥሻለሁ ሲላት ወመሐለላቲ እስከ ሀባ መንፈቀ መንግስቱ የመንግስቴን እኩሌታ ድረስ ተሻለው ብሏታል። እሷም እዳ ለእናቷ ላይ ለሄሮዳዳ ሄሮድስ ንጉሱ ቃል ገባ ልስጥላት እንግዲያውስ መንግስት እኩሌታ ሳይሆን ሙሉ መንግስትን እኮ መውሰድ እንችላለን። እኔን ሲያገባ እታገባ ይገባ ብሎ የከለከለ ይኋንሳለ የዮሐንስን አንገት ቆርጠህ በወጪት ወይም በዲስት አድርገት ስጠይ በይ ብላ ክፉ መልእክት ልካት ርሷ መታ ስጠይ ብላ ሄሮድስ ዮሐንስ በእስር ቤት እንዳለ ሄሮድስ ሰራዊት ሁሉ እንኳ አንገቱን አስቆርጦ አስገድሎ ነበርና ከሙታን ተለይቶ መቶ ሳይሆን አይቀርም ብለው ክርስቶስን ከዮሐንስ ጋር ማመሳሰላቸው ልና ክርስቶስን አምላክነት አለመረዳታቸውን የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። ዮሐንስንም አስገደለው።

ክንፍ አውጥቶ ዮሐንስ በጥፊ እንደመታትና ምድር ተከፍታ እንደዋጠቻት እሱ አንገቱ ከተቆረጠ በኋላ አንዳንድ ሊቃውንት አስራ አምስት ዓመት አንዳንድ ሊቃውንት ደግሞ ሰባት ዓመት ይላሉ። በዓለም ላይ ዙሮ ክንፍ አውጥቶ ወንጌሉ የራሱ እየዞረች ማስተማሩን በድኑን ግን ወቀበር ጓርዳይፎ ከዚያው ዮሐንስ ተማሪዎች ዮሐንስን መቅበራቸውን በዝርዝር የሚያስረዳን ነው። ከዚያ ቀጥሎ ያለው ወተጋቡ ሐዋርያት ኀበ እግዚእ ኢየሱስ ወደ ጌታችን ኢየሱስ ክርስቶስ ተሰበሰቡና ሐዋርያት ወነገርዎ ኩሎ ዘገብሩ ያደረጉትን ሁሉ ነገሩት። ወዘከመ መሀሩ እንዲያስተማሩ ወይቤሎሙ ኑ ንጻ ገዳም መባይቲታን ወታርፉ ህቀ ታርፉ ዘንድ ትንሽ ኑ ወደ ገዳም እንውጣ አላቸው። ወደ ምድረበዳ ወጡ። እስመ ብዙኃን እለ የሐውሩ ወይ መጽኡ ወይ ያበጉ ይብሉ ብዙዎች ይመጡ ነበር ወደ እርሱ ይበሉ ዘንድ፣ ግን አላደረጓቸውም አልፈቀዱላቸውም እህል እንዲበሉ። እስመ እያስተራክቡ ወሆሩ ሀቅለ አያገናጓቸውም ነበረ በሐመር ባይትቶም ብቻቸውም በመርከብ በታንኳ ይሄዱ ነበረ። ወሬ ጎሙ እንዘ ይሐውሩ ዋይመር ጎሙ ብዙሃን ሲሄዱ አዩቸውና ብዙዎች አወቋቸው። ወሆሩ እንተ እግር ሀቤሁም እምኩሉ አህጉር ወተቃደም ዎሙም ወመጹ አቤሁ እርስ በርሳቸው ግርበግር ተከታትለው በግር እየተቀዳደሙ ወደዚያ መሄዳቸውን ይነግረናል። ከዚሁ ጋር አያይዞ ያው ህብስ አበርክቶ ህዝቡን መመገቡን ነው። እንግዲህ ብዙ ቀን እየተከተለ ህዝቡ አብሮት ነበረ። ግን ምግብ አልበሉም ነበረ። ተርበው ተጨንቀው ነበረ። ወፂ ወግዚ ኢየሱስ ሬ ብዙ ነ ሰባ ወመሐሮሙ ጌታችን ኢየሱስ ክርስቶስ ብዙ ህዝብን ወጣና ተመለከተ፣ አያቸው፣ ራራላቸውም አስተማራቸውም ይላል። ካስተማራቸውም በኋላ ከማባ ግዜ አልቦኖላዊ እረኛ እንደሌላቸው በጎች ነው አያቸው። እሙንቱ ዋሀዘ መሃሮሙ ብዙ ብዙ ያስተምራቸው ዘንድ ያዘ ጀመረ። ወምድረ ብዙ ሰዓት መጹ አርዳኢሁ ወይቤልዎ ሀቅርቱ ዝ ብሔር ወሰዓቱኒ ወዳ መሴ። እነሆ ፈጽሞ ሰዓቱ መሸ፣ ያለንበት ምድረ በዳ ነው፣ እነህ ሰዎች ብዙ ቀናቸው ነው ብለው ነገሩ። ሳር ሰባ ይሁር ውስተ አይጉር ዋጻዲያትን ወይሳየጡ ሎሙ ሲሳዮሙ። ምግባቸውን ገዝተው እንዲበሉ ሰዎቹን አሰናብታቸው ብለው ሐዋርያት ክርስቶስን መጠየቃቸው። ዋውሳ ወይቤሎሙ ሀብዎሙ አንትሙ ዘይበሉ ወይቤልዎ እናንተ የሚበሉ ስጧቸው አላቸው። ወይ ቤልዎ ንሁሩኑን ሳያት በክሌ ምት ድናር ህብስተ በክሌ ምት በሁለት መቶ ሳንቲቭ ገዝተን ገንዘብ እናንጣ እንስጣቸው አሏቸው። እርሱም ወይ ቤሎም ሁሩ ርእዩ ሚመጠን ህብስት ብክሙ ስንት እንጀራ አላቸው፣ ሂዱ እስኪዩ ብሎ ነገራቸው። እነሱም ሁለት እንጀራ አምስት እንጀራ ሁለት አሳን ያለም ብለው ለሱ ነገሩት። አርፍቀ ጎ በምርፋቃት ሆሙ ባሉበት በመስኩ ላይ ያስቀምጧቸው ብሎ አስቀምጦ አምስት እንጀራ ሁለት አሳ እርሱን ባረከ፣ ፈተተ፣ ቆረሰ፣ አመሰገነ። ከዚያም በኋላ እሱን ሲሰጣቸው ስጧቸው ብሎ ሰጣቸው። አምስት እንጀራ ሁለት አሳ ለ ለአራት ሺህ በላይ ለሆኑ ህዝቦች ይህን በልተውን መጥገባቸውና መጥገባቸው ብቻ ሳይሆን አስራ ሁለት ቅርጫት ማንሳታቸውን በዝርዝር የሚያስረጋን የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ከዚህ ቀጥሎ ያለው ደግሞ ወደ መጨረሻ ላይ ያለውን አንቀጽ ስንመለከተው ዘከመ ሖረ ግዚየቱ ዲበ ባህር በባህር ላይ እንደሄደ ጌታችን፣ ወመስቦ ብሔር ሀለው ታመር መሽቶ በነበረበት በባህር መካከል አንዲት ታመር ነበረች ታንኳ። ወውቱ ሰብ አይቲቱ ሀሎ ዲበ ምድር እሱ በምድር ላይ ብቻውን ነበረ። ወሪቦም ዘያውሩ ወጥቅ የትመነደሙ ወይ ሀመሙ ጎሙ ነፋስ እስመ መንገለ ገጾሙ በፊታቸው ታላቅ ነፋስ ነበርና ያስጨንቃቸው ነበረ እና በመንፈቀ ሌሊት በሚጨነቁበት ጊዜ ወደ እርሱ መጥተው አድነን ብለው ወደ ጌታችን መጮኋቸው፣ እርሱም ደግሞ ከመጣባቸው መከራ ከነፋሱም፣ ከውጣውረዱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደታደጋቸውና እንዳረጋጋቸው በዝርዝር የሚነግረን ቅዱስ መጽሐፍ ማለት ነው። እንግዲህ ያው በአብዛኛው ለጊዜው ህብስት አበርክቶ አበላ ሳበርክቶ አበላ ነው። ይሄ አስቀድሞ በብሉይ ኪዳን እስራኤል አርባ ዘመን መና አውርዶ የመገበ እግዚአብሔር በጋሃር ደግሞ በትንሽ እንጀራ በአምስት እንጀራ በሁለት ዓሳ አራት ሺህ በላይ ሰዎችን በአንድ ጊዜ ማጥገቡ ብቻ ሳይሆን አስራ ሁለት ቅርጫት እንዲተርፍ ማድረጉን የበረከት አምላክ መሆኑን እግዚአብሔርን ያመነ የተከተለ ሁሉ የተትረፈረፈ ማይድ ሁል ጊዜ ከቤቱ እንደማይጠፋ እሱን አምኖ የሚከተል ሁሉ እንደማይራብና እንደማይቸገር እሱን ይዞች ችግር እንደሌለ እሱን ይዞ መጠማት እንደሌለ እሱን ይዞ መጨነቅ እንደሌለ ጭንቀትን ሁሉ በእሱ ላይ የሚሰጥ የሰው ህይወት ካለ እግዚአብሔር ሁሉን ነገር ማሟላት እንደሚችል የበረከት አምላክ እንደሆነ አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን፣ የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ እየተመሰገነ ይሁን ይቆየ።